ሰላም ጤና ስጥልኝ። የተከበራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምፅ ነው። የእሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር ቤተልሔም ደረጃ አብራችሁ ቆይታ አድርጋለሁ። አብራችሁ ቆይ። የኢትዮጵያ የሃይማኖት ተቋማት ጉባኤ ሶስተኛውን አገር አቀፍ የሰላም ጉባኤ አስመልክቶ በጉባኤው ጽህፈት ቤት ጋዜጣዊ መግለጫ ሰጠ። የኢትዮጵያ ሃይማኖት ተቋማት ጉባኤ በአማራ ክልል የሚካሄደውን ሶስተኛውን ሀገር አቀፍ የሰላምና አብሮነት ጉባኤ አስመልክቶ ሰኔ ሁለት ቀን 2017 ዓ ም መግለጫ ሰጥቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሶስተኛው ሀገር አቀፍ የሰላም ኮንፈራንስ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር በአማራ ክልል ባህር ዳር ከተማ ሰኔ 4 እና 5 2017 ዓ ም ለሁለት ተከታታይ ቀናት እንደሚካሄድ ገልጸዋል። በጽህፈት ቤቱ በተደረገው መግለጫ ላይም የሚዲያ አካላት የበኩላቸውን ድርሻ እንዲወጡና ለሰላም ግንባታ የራሳቸውን አሻራ ማሳረፍ እንደሚገባ ቀሲስ ታጋይ ታደለ በመግለጫቸው አሳስበዋል። በክልሉ ያሉትን አለመረጋጋት እና የሰላም እጦትን አስመልክቶ የህብረተሰቡን ሁኔታ ለማነቃቃት የታሰበ መድረክ መሆኑን በመግለጫው ለማወቅ ተችሏል። የፓናል ውይይቱ የሚካሄድ ከሰኔ አራት ቀን 2017 ዓ.ም መሆኑ ተነስቷል። በመድረኩ ከተለያዩ ክልሎች ተሳታፊ እንደሚሆኑ የተገለጸ ሲሆን የሃይማኖት ተቋማት እንዲሁም አባቶች ያላቸውን ጉሉሚና የሚያጎለብት መድረክ እንደሚሆንም ይጠበቃል ብለዋል። በዚህም ዝግጅት ሁሉንም ክልሎች ያሳተፈ ሲሆን በዚህም የክልል የሃይማኖት ተቋማትን ጨምሮ የሰላም ባለድርሻ አካላት ወጣቶች፣ በአለም ዙሪያ ላይም አስተዋጽኦ ላደረጉ ልዩ ልዩ አካላት የእውቅናና ሽልማት መርሃ ግብር የሚካሄድ መሆኑ ተገልጿል። በመሆኑም ሁሉም ባለድርሻ አካላት ለሰላም እና መረጋጋት ሁሉም የበኩሉን ድርሻ መወጣት እንዳለበት ቀሲስ ታጋይ ታደለ አስታውቋል። ይህ ሶስተኛው ሀገር አቀፍ የሰላም ጉባኤ ከድሬዳዋ እና ከኦሮሚያ በጅማ የተካሄደ ማለት ነው። ከሱ በመቀጠል በአማራ ክልል በባህር ዳር ከተማ የሚካሄድ አገር አቀፍ የሰላም ጉባኤ ነው። ጉባኤው እንግዲህ ለሁለት ተከታታይ ቀናት ማለትም የፊታችን ረቡና ሐሙስ ማለትም ሰኔ አራት እና ሰኔ አምስት 2017 ዓ.ም የሚካሄድ ይሆናል። የዚህ የሰላም ጉባኤ እንግዲህ ዋና ዓላማው እንደሚታወቀው በሀገራችን አንዳንድ አካባቢዎች እየታዩ ያሉ ወይም እየተፈጸሙ ያሉ አለመግባባቶች እና ግጭቶችን ለማስቆምና ሰላምን ለማስፈን የሚደረገውን ሁለንተናዊ ጥረት የማገዝ አንዱ እና ዋነኛው መንገድ ተደርጎ ይወሰዳል። እነዚህ አለመግባባቶችና ቅራኔዎች በሰላማዊ መንገድ በውይይት እና በውይይት ብቻ የመፍታት ችሎታን ልምድን ለማሳደግ የታሰበ ነው። የዚህ ሰላም ኮንፈረንሱ ሌላው ዋና ዓላማ የሀገር ሽማግሌዎችና የሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ጥሪ ማቅረብም እንደገና ብዬ ሰሩ ላሉትም ደግሞ ስራቸውን ማገዝ ላይ ያለመ ነው ማለት ነው። ሌላው ህብረተሰቡን ይበልጥ በማቀራረብ የየአካባቢውን ሰላም እና አብሮነትን ይጠብቅ ዘንድ ያጎለብት ዘንድ ኃላፊነታቸውን እንዲወጡ ማነቃቃትና ማበረታታት ነው። በተለይ የህዝብ ለህዝብ ግንኙነቱን የአንዱ ክልል ከሌላው የሚማርበትን እና ሀሳቡንም ልምዱንም የሚሰጥበትን የተለያዩ የውይይት መድረኮች እና የአብሮነት ማዕዶች የምንካፈልበት መድረክ የተዘጋጀ ከመሆኑ አንጻር ሌሎች ሁሉም ክልሎች በዚህ መድረክ ላይ የሚሳተፉ ጥሪ የተደረገላቸው እንግዶች የሚገኙ ይሆናል ማለት ነው። ከዚህ አንጻር በዚህ ሀገር አቀፍ የሰላም ጉባኤ ላይ ሁለት ዋና ዋና መድረኮች የሚካሄዱ ይሆናል። አንደኛው የፓናል ውይይት ነው። የፓናል ውይይቱ ሰኔ አራት ቀን 2017 ዓ ም እረቡ ማለት ነው በባህር ዳር ከተማ በአባንቴ ሙሉ ናይል ሆቴል ቁጥራቸው ምናልባት ከአራት መቶ በላይ ተሳታፊዎች ከሁሉም ክልሎች የሰላምና ጸጥታ ኃላፊዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪዎች ሁሉ ይሳተፉበታል ተብሎ የሚጠበቅ ነው። በፓናል ውይይቱ ሰላምና አብሮነት ላይ መሰረት ያደረጉ የውይይት መነሻ ሰነዶች በየዘርፉ ምሁራን ጥናት ባደረጉ ልምድ ባላቸው ሊቃውንቶች የሚቀርብ ይሆናል። በውይይቱም ሰላምን ለማጽናት እና አብሮነትን ለማጎልበት መደረግ በሚገባቸው ጉዳዮች ዙሪያ ጥልቅ ምክክር ይደረግበታል። ክልሎች ሰላምን ከመጠበቅ ከመጠበቅና አብሮነትን ከማጽናት አንጻር እየሰሩ ያሉትን ስራዎች ለተሳታፊዎቻቸው የሚያካፍሉ ይሆናል። በቀጣይ የህብረተሰቡን አብሮነትና ሰላም ለማጠናከር የሚረዱ ስራዎች ተለይተው የመድረኩ ተሳታፊዎች በሙሉ ኃላፊነታቸው እንዲወስዱ የሚደረግም ይሆናል ተብሎ ይጠበቃል። የሃይማኖት መሪዎችና አገር ሽማግሌዎች ግጭትን የመከላከል የተጣሉትን የማስታረቅ እንዲሁም ሰላምን የማጽናት ሃይማኖታዊና ሀገራዊ ኃላፊነታቸውን እንዲወጡ የማሳሰብም ስራ በዚሁ መድረኮች ላይ ይሰራል ተብሎ ይጠበቃል። ሌላ ሁለተኛው የዚህ አገር አቀፍ ህዝባዊ ሰላም ጉባኤ ሰኔ አምስት ማለት ሐሙስ በባህር ዳር ስቴዲየም የሚካሄድ ትዕይንተ ህዝብ ያለበት ስለሆነ ምናልባትም ቁጥሩ ሊወርድም ሊያንስም ይችላል። እኛ በብዙ ሺህ የሚቆጠር ተሳታፊዎች የሰላም ተምሳሌት የሆኑ በተለይ የባህር ዳር ከተማ እና የአካባቢው ነዋሪዎች በዚህ መድረክ ላይ ይሳተፋሉ ተብሎ ይጠበቃል። በመጋቢ ጻድቁ አብዶ የተጻፈውና በቀል በቀለኛውን ያጠፈዋል የተሰኘው መጽሐፍ ምርቃትን አስመልክቶ ጋዜጣዊ መግለጫ ተሰጥቷል። ባልደረባችን አማኑኤል ለብሶ ዝርዝር አለው። ግንቦት 28 ቀን 2017 ዓ ም በፍሬንድሺፕ ኢንተርናሽናል ሆቴል በተሰጠው ጋዜጣዊ መግለጫ ላይ መጋቢ ጻድቁ አብዶ፣ ሐዋርያው ዮሐንስ ግርማ፣ ዶክተር መግበብ ጣሰው፣ መጋቢ ዘሪሁን ኃይለ ሚካኤልና ወይዘሮ ሰነት ስለሺ ተገኝተው ጋዜጣዊ መግለጫ ሰጥተዋል። የመጽሐፉ ጸሐፊ የሆኑት መጋቢ ጻድቁ አብዶ በመጽሐፉ ላይ የተንጸባረቀው ሀሳብ ከዚህ ቀደም በስብከት በተለያዩ ቦታዎች ሲያስተምሩት እንደነበረ ገልጸው ሀሳቡ በመጽሐፍ ታትሞ ለብዙዎች እንዲደርስ ሀሳብ የሰጧቸውንና ያበረቷቸውን ሰዎች ያመስግነዋል። መጽሐፉን ለሕዝብ ለማብቃትም ሁለት ዓመታት እንደፈጀ ተናግረዋል። አክለውም መጽሐፉ የበቀል አደገኛነት እንደሚያትት ያነሱ ሲሆን ከስነ መለኮታዊ እይታ ውጭ የተለየ ምልከታ ያለው እንደሆነ በጋዜጠኞች ለተጠየቁትም ጥያቄ ከሌሎች ልምድ መውሰድ ዓላማ ባደረገ መልኩ የደቡብ አፍሪካን የእርቅ ጉዞ ለመመልከት እንደሞከሩ ተናግረዋል። መጽሐፉ ለወንጌል አማኞች ብቻ ሳይሆን ለመላው ኢትዮጵያውያን እንዲሁም ለዓለም ሕዝብ ሁሉ ጠቃሚ ነው ብለው እንደሚያምኑ የተናገሩት መጋቢ ጻድቁ አብዶ የትኛውንም ግለሰብና ቡድን በተናጠል ያለመ እንዳልሆነም አስምረው ተናግረዋል። መጽሐፉ ለብዙዎች ጠቃሚ እንደሆነ መናገራቸውን ተከትለው በተለያየ ቋንቋ ለመተርጎም ምን አይነት እንቅስቃሴ እየተደረገ እንደሆነ ከጋዜጠኞች ለደረሳቸው ጥያቄም መጽሐፉን በእንግሊዝኛ በኦሮምኛና በትግረኛ ለመተርጎም ጥረቶች እንዳሉ ተናግረዋል። ሐዋርያዊ ዮሐንስ ግርማን በበኩላቸው የመጽሐፉ ጻፊ ስለሆኑት ስለ መጋቢ ጻድቁ አብዶ ያብራሩ ሲሆን መጋቢ ጻድቁ አብዶ በኢትዮጵያ ወንጌላ ማኞች ዘንድ ትልቅ ስፍራ ያላቸው የእምነት አባት ናቸው ብለዋል። ለረዥም ዓመታት በኢትዮጵያም ለወንጌላማኞች ቤተክርስቲያን የቤተ እምነቱን ሴሚናሪ መምራት ጨምሮ በተለያዩ የአስተዳደር ዘርፎች ላይ በታማኝነት ማገልገላቸውን ከቀለም ትምህርት ዝግጅታቸው ጨምረው አንስተዋል። ከዚያም ባለፈ በሀገር አቀፍና በዓለም አቀፍ ደረጃ ወንጌላ ማኞችን በመወከል እንደተሳተፉ ተናግረዋል። ስለ መጽሐፉ አጠቃላይ ዳሰሳ ያቀረቡት ዶክተር መክበብ በበኩላቸው መጽሐፉ ታሪኮችን ገጣጥመን እውነታዎችን እንድንረዳ ያደርገናል ሲሉ ተደምጠዋል። የመጽሐፉም ጭብጥ ትኩረቱን ትንቢተ አብድዩ መጽሐፍ ላይ ያደረገ እንደሆነ ተናግረዋል። መጽሐፉ 150 ገጾች ያሉት ሲሆን የሽፋን ገጽ በመስራትና አርታዊ በመሆን የተሳተፈው ደግሞ አቶ ያምላክ ቸርነት እንደሆነ ተናግረዋል። በገበያ ላይ በ350 ብር እንደሚቀርብ የተነገረው መጽሐፍ በምርቃቱ ቀን በ500 ብር ለህዝብ እንደሚደርስ ይፋ አድርገዋል። መጽሐፉ ከበቀል ለመመለስ ለከፍተኛ ጥፋት እንደሚዳርግ እንደሚያብራራ የተናገሩ ሲሆን ምንም አይነት ዶክትሪን ነካ ሀሳብ ባለማንሳቱም ባለማንሳቱ በየትኛውን ቤተ እምነት ላሉ ሰዎች ተደራሽ መሆን የሚችል ያደርገዋል በማለት ተናግረዋል። መጋቢ ዘሪሁን ያለሚካኤል በበኩላቸው ይቅርታ የአማኞች መለያ መሆን አለበት፣ ይቅር ስለተባለን ሌሎችን ይቅር እንላለን በማለት የተናገሩ ሲሆን ሰኔ ስምንት በአድ ደል መታሰቢያ አዳራሽ ላይ በሚደረገው የምረቃ ስነስርዓት ላይ ሁላችንም እንገኝ ሲሉ ጥሪያቸውን አስተላልፈዋል። ካፔክስ ኢቨንት በስፍራው የተገኙት ወይዘሮ ፕሮግራሙ በአድዋ ድል መታሰቢያ አዳራሽ ሰኔ ስምንት ቀን ከ9 ሰዓት ጀምሮ እንደሚጀምር እንዲሁም በፕሮግራሙ ለእግዚአብሔር ቃልና ዝማሬ እንደሚኖር ተናግረው በስፍራው መገኘት የሚችሉ በሙሉ እንዲገኙ ጥሪያቸውን አቅርበዋል። የኢትዮጵያ ኤቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ ለ37ኛ ዙር ተማሪዎችን በደማቅ ሁኔታ አስመርቋል። ግንቦት 30 ቀን 2017 ዓ ም የኤቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ ተማሪዎችን በደማቅ ሁኔታ ማስመረቁ ተገልጿል። በምረቅ አመራግ ላይ ጥሪ እንግዶች፣ የተመራቂ ቤተሰቦች የተገኙ ሲሆን በኢትዮጵያ ቃላዊት ቤተ ክርስቲያን ፕሬዚዳንት ዶክተር ስሞን ኤሊሶ በጸሎት መራግብሮ ተጀምረዋል። በመቀጠልም በሳር ቤት ቃላዊት ቤተ መዘመራን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። የኢቲሲ ፕሪንሲፓል ዶክተር ፍሬው ታምራት ለተማሪዎች የእንኳን አደረሳችሁ መልእክት አስተላልፈው በዚህ ሁሉ ውስጥ የረዳቸውን እግዚአብሔርን አመስግነዋል። ይህ ኮሌጅ በኢትዮጵያ ቤተ ክርስቲያን ውስጥ ላሉ አገልጋዮች ትልቅ ሚና እያበረከተ መሆኑንም አንስተዋል። ዶክተር ምረት ደበበ ለተማሪዎች ቀጣይ ለሚኖራቸው አገልግሎት አበረታተው በቀጣይ ለሚኖራቸው አገልግሎት በተማሩበት በታማኝነትና በትጋት እንዲያገለግሉ መልእክት አስተላልፈዋል። የኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ በአጠቃላይ እስከዛሬ 2054 ተማሪዎችን አስመርቋል። በመጨረሻም የኢትዮጵያ ቃላዊት ቤተ ክርስቲያን ዋና ጸሐፊ የሆኑት በዶክተር ስምኦን ሙላቱ ጸሎት ተደርጎ መርሃ ግብሩ ተጠናቋል። ስሜ ፍሬው ታምራት ይባላል። የኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል ነኝ። እግዚአብሔርን ስለ ዛሬው ቀን እጅግ አድርገን እናመሰግናለን። በዛሬው እለት የኢቫንጀሊካል ቴዎሎጂካል ኮሌጅ ኤቲሲ የ37ተኛ የምረቃ ፕሮግራሙን አካሂዷል። ኢቲሲ በኢትዮጵያ ውስጥ ከተቋቋመ 42 ዓመታት ሆኖታል። በእነኚህ በ42 ዓመታት ውስጥ የዛሬዎቹን ተመራቂዎች ጨምሮ 2054 አገልጋዮችን ለኢትዮጵያ ቤተ ክርስቲያንና ከኢትዮጵያ ውጭ ላለችው ቤተ ክርስቲያን ያዘጋጀ ተቋም ነው እግዚአብሔር ኢቲሲን እየተጠቀመበት ስላለ የእግዚአብሔር ክብር በተለያየ ስፍራ ደግሞ እያሰፉ ስላሉት አገልጋዮቻችን እናመሰግናለን እግዚአብሔርን እና ዛሬ የተመረቁት ተመራቂዎቻችን ከባችለር ኦፍ ቴዎሎጂ 42 እንደገና ደግሞ ከተለያዩ የማስተር ኦፍ አርቲስት ፕሮግራሞቻችን ደግሞ 53 ተመርቀዋል እና በዚህ በማስተር ኦፍ አርትስ ፕሮግራሞቻችን በቢብሊካል ስተዲስ የሚባል ፕሮግራም አለን። ማስተር ኦፍ አርትስ ማስተር ኦፍ አርትስ ኢን ክርስቲያን ሙስሊም ሪሌሽንስ፣ ማስተር ኦፍ አርትስ ኢን ሆሊስቲክ ቻይልድ ዲቨሎፕመንት፣ ማስተር ኦፍ አርትስ ኢን ኤጁኬሽናል ሊደርሺፕ፣ ማስተር ኦፍ አርትስ ኢን ዩዝ ሚኒስትሪ የሚባሉ ፕሮግራሞች አሉን። እግዚአብሔር እነኝን ፕሮግራሞች ደግሞ እየተጠቀመበት እየተጠቀመባቸው ነው ያሉት። እና የኢትዮጵያ ቤተ ክርስቲያን በጣም ፈጣን በሆነ መንገድ እድገትን እያሳየች እግዚአብሔር እየባረካት ብዙዎች ደግሞ ወደ ቤተ ክርስቲያን ያሉ መምጣት እየመጡ ያሉበት ጊዜ ነው። ስምኦን ሄልሶ እባላለሁ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ፕሬዚዳንት በመሆን አገለግላለሁ። በመጀመሪያ ተመራቂዎችን፣ የተመራቂ ቤተሰቦችን፣ እንደዚሁም በዚህ ስፍራ ለዚህ ለዛሬው ቀን በተለያየ መንገድ ያዋጡትን ሁሉ ጊዜ ጉልበት፣ ገንዘብ ያዋጡትን ሁሉ እንኳን ደስ ያላችሁ ማለት እወዳለሁ። የኢቫንጀሊካል ቴዎሎጂካል ኮሌጅ ይሄ ሰላሳ ሰባተኛ ጊዜ ነው የሚያስመርቁ ተማሪዎችን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ስር ያለ ኮሌጅ ቢሆንም በኢትዮጵያ ቃለ ሕይወት ብቻ ሳይሆን ሌሎችንም የኢትዮጵያን ቤተክርስቲያን በሙሉ የሚያገለግል ኮሌጅ ነው። እስከዛሬ ብዙ ዘመን በዛ መልክ እያገለገለ የቆየ ኮሌጅ ነው። እያደገ ደግሞ የመጣ ኮሌጅ ነው። የተለያዩ ዲፓርትመንቶች አሁን እየጨመሩ መጥተዋል። ከዲፕሎማ ተነስቶ አሁን ማስተርስ መስጠት ጀምረዋል። ወደ ዶክትሬትም እያደገ ያለ ኮሌጅ ነው እና በሰፊው የኢትዮጵያን ቤተክርስቲያን ለማገልገል እየተጋ ያለ ኮሌጅ መሆኑን ስለማይ እና ስለምንመለከት በጣም በዚህ ደስ ይለናል። በዚህ ውስጥ የሚያልፉ ሰዎች በሙሉ አሁን ዛሬ የተመረቁትንም ጭምር አደራ የምንለው ነገር ትምህርት እድል ነው። ትልቅ እድል ነው እና ያንን አሁን ትምህርት ረክሶ በተለያየ መንገድ ሰዎች ድግሪ ገዝቶ በሚጠቀሙበት ዘመን ስላለን ቀለል አድርገን እንዳንመለከተው፣ እግዚአብሔር የሰጠንን እድል ጸጋ፣ ትምህርት በትልቅ ትጋት ሌሎች እንደነርሱ መማር የሚችሉት ዋጋ ከፍለው ለሌሎች ማስተላለፍ ለሚችሉ አሳልፎ እንዲሰጡ በጌታ ፍቅር ልንጠይቃቸው እንወዳለን። መማር እውቀትን ማግኘት መመራመር ለበለጠ ትህትና የሚጋብዝ ነገር ስለሆነ ቤተክርስቲያንን በትህትና እንዲያገለግሉ በሚወጡበት በምግበግበት ሁሉ በትህትና እንዲያገለግሉ እግዚአብሔር እንዲረዳቸው ጸሎቴ ነው። እሺ፣ ስሜ ስምኦን ሙላቱ እባላለሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ነኝ። በዛሬው እለት በኢቫንጀሊካል ቴዎሎጂካል ኮሌጅ የምረቃ ስነ ስርዓት ላይ በመገኘቴ በጣም ደስተኛ ነኝ። ኢቲሲ እኔ ራሴ የተማርኩበት ትምህርት ቤት ነው። ከ30 ምናምን ዓመት በፊት የተመረኩበት ለረጅም ጊዜም ደግሞ ያገለገልኩበት ኮሌጅ ነው። በዛሬው ዕለት በአንደርግራጅዌት እና በማስተርስ ዲግሪ በጣም ብዙ ተማሪዎች ስለተመረቁ ስለዛ ጌታን እጅግ አድርጌ አመሰግናለሁ። ኢቲሲ የቃለ ህይወት ትምህርት ቤት ነው፣ ነገር ግን የሚያገለግለው ሁሉንም ቤተ እምነት ነው። ከተለያየ ቤተ እምነት የመጡ አገልጋዮችን እስከ ዛሬ ሲያሰለጥን ቆይቷል። ዛሬም ደግሞ ወደ ዘጠና በላይ የሆኑ ተማሪዎች ተመርቀዋል። እንግዲህ እስከዛሬ ከኢቲሲ የተመረቁ ተማሪዎች በተለያዩ ቤተ እምነቶች ቤተ እምነትን መሪነት እኔ አሁን ካለውበት ጀምሮ በቃሌዎት ብቻ ሳይሆን በተለያዩ ቤተ እምነቶች ቁልፍ ቦታዎችን ይዘው በማስተዳደር በስብከት በማስተማር እያገለገሉ ስላሉ ስለዛ ጌታ እናመሰግናለን። እነዚህም ዛሬ የተመረቁት ያን አገልግሎት የሚቀጥሉ ናቸው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓት ትምህርት የአሰልጣኞች ስልጠና ሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓት ትምህርት በአዲስ አበባ ከሚገኙ የደቡብ ምስራቅና የሰሜን ምዕራብ ክልሎች በመጀመሪያ ዙር ያልተካተቱ አጥቢያዎችና ከወልቂጤ፣ ቡታጅራ ክልል ተወካዮችን ጨምሮ ከግንቦት 27 እስከ 29 ቀን 2017 ዓ ም ለሶስት ቀናት ስልጠናው ሲሰጥ ቆይቶ ተጠናቋል። ስልጠናው በልጆች፣ ወጣቶች፣ ቤተሰብ አገልግሎት ክፍል ኃላፊ በሆኑት በመጋቢ ኤርሚያስ ገብረ መድኅን፣ በእህት አልጋነሽ ወልደ ሰማያት፣ በእህት ተዋበች መንግስቴ ተሰጥቷል። በስልጠናው ላይ ከአርባ አምስት በላይ ወገኖች ተገኝተዋል። በስልጠናው ማብቂያ የስርዓት ትምህርት መጻሕፍት ስርጭትም ተከናውኗል። በቀጣይ በሌሎች የክልል ክላስተሮች ስልጠናውን ለመስጠት መታቀዱን ከአገልግሎቱ ክፍል ያገኘነው መረጃ ያመለክታል ስትል የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በማህበራዊ ትስስሯ ላይ አስፈራለች። ጆሹዋ ኪፕ ሻይኒንግ ፋውንዴሽን በኢትዮጵያ ከስድስት አብያተ ክርስቲያናት ጋር የመጀመሪያውን የታዳጊዎች የወንጌል ስርጭት አካሄደ። ጆሹዋ ኪፕ ሻይኒንግ ፋውንዴሽን በኢትዮጵያ ከስድስት አብያተ ክርስቲያናት ጋር የመጀመሪያውን የታዳጊዎች የወንጌል ስርጭት አካሄደ። ግንቦት 30 ቀን 2017 ዓ ም በስድስት ኪሎ ጉባኤ እግዚአብሔር ቤተ ክርስቲያን ነበር፣ ጆሹዋ ኪፕ ሻይኒንግ ፋውንዴሽን በኢትዮጵያ ከስድስት አብያተ ክርስቲያናት ጋር በመሆኑ የመጀመሪያውን የታዳጊዎች የወንጌል ስርጭት ያካሄደው። ጆሹዋ በአሜሪካ ሀገር በ2021 ህይወቱ ያለፈ ታዳጊ ልጅ ሲሆን በለጋ እድሜው ወንጌልን ለእኩዮቹ መስበክ ጀምሮ ነበር። አሁን ጆሽ ወደሚወደው ጌታ ቢሄድም ቤተሰቦቹ በእርሱ ስም ጆሹዋ ኪፕ ሻይኒንግ የተሰኘው ፋውንዴሽን አቋቁመዋል። ከዴንቨር ኮሎራዶ አሜሪካ የተነሳ ፋውንዴሽን ታዳጊዎች በወንጌል እንዳያፍሩና ወንጌልን እንዲሰብኩ የሚሰራ ሲሆን ከዚህ በተጨማሪ የማህበረሰብ እገዛ ስራዎችን እየሰራ ይገኛል። ጆሹዋ በትንሽነቱ ወንጌል የመስበክ ልብ የነበረው ልጅ ስለነበረ ምንም እንኳን ወደ ጌታ ቢሄድም የልቡን መሻት ግን በዚህ ፋውንዴሽን በኩል እውን እናደርጋለን ስትል እናቱ ፋሲካ ተናግራለች። ጆሹዋ ኪፕ ሻይኒንግ እስካሁን ከስድስት አብያተ ክርስቲያናት ጋር እየሰራ ያለ ሲሆን በእነዚህ አብያተ ክርስቲያናት የታዳጊዎች የወንጌል ስርጭት ቡድኖች ተቋቁመዋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ገኙት ወንጌላዊት አልማዝ ዛሬ እንደተሰራው የወንጌል ስራ ነገ በደንብ ሂዱና ወንጌል ስበኩ ሲሉ መልዕክት አስተላልፈዋል። በወንጌል ስርጭት ዘመቻ የተሳተፉ አብያተ ክርስቲያናት፣ ሚኒስትሪዎችና ግለሰቦች የምስጋና የምስክር ወረቀት ተሰጥተዋል። መረጃውን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የልጆች አገልግሎት አገኘ ነው። የተከበራችሁ ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች የምናልፍ ይሆናል። ክርስቲያናዊ ድርጅቶች ለግድያ የሚደረጉ ድጋፍን አስመልክቶ ሀገራዊ የጸሎት ቀን እንዲደረግ ጥሪ ያቀረቡ ባልደረባችን አማኖል ሌቢሶ ዝርዝር አለው። በአውሮፓ የሚገኙ ክርስቲያን ተቋማት በዩናይትድ ኪንግደም ዌስት ሚኒስትር የሚደረገውን የሁለተኛ ቀን ክርክር አስመልክቶ ሰዎችን ለመግደል ድጋፍ እንዲደረግ የሚደረገው ጥረት እንዲቆም በሀገር ደረጃ የጸሎት ቀን እንዲኖር እንቅስቃሴ እያደረጉ ይገኛሉ። ረቂቅ ሕጉ የፓርላማ አባላት በዚህ ክረምት ድምፅ የሚሰጡበት ሲሆን በማይድንበሽ በሽታ የተጠቁ ሰዎች በህጋዊ መንገድ እገዛ ተደርጎላቸው ራሳቸውን ማጥፋት እንዲችሉ መወሰን ወይ አለመወሰን በፓርላማው አባላት ላይ ወድቋል። በአሁኑ ሰዓት ድጋፍ የተደረገለትን ራስ ማጥፋት ህጋዊ ለማድረግ የወጡ ሁለት ረቂቅ ህጎች ለፓርላማው ቀርበዋል። የመጀመሪያው ለስኮትላንድ ፓርላማ የቀረበ ሲሆን ሁለተኛው ደግሞ ዩናይትድ ኪንግደም እና ዌልስን የሚሸፍነው እና ለዌስት ሚኒስቴር የቀረበው ረቂቅ ህግ ነው። ሁለቱም ረቂቅ ህጎች ላይ አዳዲስ ማሻሻያዎች የተካተቱ ሲሆን ከዚህ በፊት ድጋፍ ያልሰጡ የፓርላማ አባላት ድጋፍ ሊሰጧቸው አሊያም የደገፏቸው የፓርላማ አባላት ድምፃቸውን ሊነፍጓቸው ይችላሉ። ከነዚህም መካከል የፔነሪዝና የሶሎ የፓርላማ አባል የሆኑት ማርከስ ካምፕ ቤል አንዱ ናቸው። ድጋፍ የተደረገለትን ራስ ማጥፋት ይደግፉ የነበሩት እኚህ የፓርላማ አባል እንደዚህ አይነት ሕጎች ለቤተሰቦቻቸውና ጓደኞቻቸው ሸክም እንደሆኑ የሚሰማቸው ታካሚዎች ራሳቸውን እንዲያጠፉ የሚገፋፉ ከሆኑ እንደሚያሳስቧቸው ተናግረዋል። የዘ ክርስቲያን ኢንስቲትዩት ዴፒዩቲ ዳይሬክተር የሆኑት ሳይመን ካልቨርት በዩናይትድ ኪንግደም የሚገኙ ክርስቲያኖች በጸሎት ከጎናችን እንደሚቆሙ ተስፋ እናድርጋለን፣ ምንም አይነት ጥንቃቄ የትግበራውን ደህንነት ሊጠብቅ አይችልም በማለት ተናግረዋል። ድጋፍ የተደረገለት ሞት ማለት ራሳቸውን የማጥፋት ስሜት የሚሰማቸው ሰዎች ራሳቸውን እንዲያጠፉ ማገዝ እንደሆነ እንዲረዱ የፖለቲከኞቻችንን ዓይን እንዲከፍቱ ወደ እግዚአብሔር መጸለይ ያለብን። በአሁኑም ጊዜ ብዙ የፓርላማ አባላት ረቂቅ ህጉን በመቃወማቸው እግዚአብሔር እናመሰግናለን። እናም ለሌሎቹ በድፍረት ለመናገር አቅም እንዲያገኙ እንጸልይ ያለን በማለት ተናግረዋል። መረጃውን ከፕሪሚየር ክርስቲያን ኒውስ አገኝ ነው። በመጨረሻ ከአሜሪካ እንዲወጡ የተደረጉ ክርስቲያኖች በፓናም ለጥቂት ጊዜ ቢሆንም ማረፊያ እንዳገኙ ተገለጸ። ባልደረባችን አማኑኤል ለብሶ ተጨማሪ ያለው ከእስልምና ወደ ክርስትና የመጡ አስራ አንድ ኢራናውያን በያዝነው ዓመት መጀመሪያ ህገወጥ ስደተኞች በመሆናቸው ምክንያት ከአሜሪካ እንዲወጡ ተደርገዋል። እንዲወጡ የተደረጉት ስደተኞችም በአሁኑ ሰዓት በፓናማ ይገኛሉ። በፓናማ ለሁለት ወራት እንዲቆዩ የተሰጣቸውን ፈቃድ ማብቃቱን ተከትሎም ለቀጣዮቹ ስድስት ወራት የሚቆዩበት ፈቃድ እንደተሰጣቸው ኢንተርናሽናል ክርስቲያን ኮንሰርንስ አሳውቋል። ከስደተኞቹ መካከል አንዱ ያውነችው ጋስ መዝዴ በክርስትና ምክንያት ከኢራን ከተሰደዱ ሁለት ክርስቲያን ቤተሰቦች ጋር በመሆን በፓናማ ትገኛለች። በያዝነው የፈረንጆቹ ዓመት መጀመሪያ ወደ ስልጣን ከመጡበት ጊዜ አንስቶ የትራምፕ አስተዳደር ሰዎች ጥገኝነት የሚያገኙበትን መንገድ ጥብቅ ከማድረጉም ባለፈ የስደተኞችን መልሶ ማቋቋም ያስቆሙ ሲሆን በህገወጥ መንገድ ወደ ሀገሪቱ የገቡ ስደተኞችንም ወደ መጡበት መመለስ ጀምረዋል። ነገር ግን የክርስቲያን ኢራናውያን ስደተኞች ጉዳይ አሳሳቢ ያደረገው ኢራን ከእስልምና ወደ ክርስትና የመጡ ዜጎቿ ላይ የምትወስደው አሰቃቂ እርምጃ ነው። ክርስቲያን በመሆናቸው ምክንያት ወደ ተለያዩ ሀገራት የሚሰደዱ ክርስቲያኖች ወደ ኢራን ለመመለስ ቢገደሉ፣ እስር ስቃይና ሞት ሊጠብቃቸው ይችላል። እንደ ኒውዮርክ ታይምስ ዘገባ አስራ አንዱ ስደተኞች ጊዜያዊ ቪዛ እስከሚያገኙ ድረስ በፓናማ እንዲቆዩ ተደርገዋል። ነገር ግን በኢራን ከእስልምና ወደ ክርስትና እምነት መቀየር እስራትን አሊያም ሞትን ማያስከተሉን ተከትሎ እነዚህ ስደተኞች ስለነጋቸው እርግጠኞች አይደሉም። በኢራን የሚገኙ አርሜኒያንና አሲሪያን ክርስቲያኖች በመንግስት እውቅና ቢያገኙም ሃይማኖታቸውን የሚቀይሩ ሰዎች ግን ሃይማኖት መቀየርን ወንጀል በሚያደርገው ህግ አማካኝነት በጸጥታ አካላት እይታ ውስጥ ይገባሉ። በዚህ ምክንያት እነዚህ ቤተሰቦች ለኢራን መንግስት ተላልፈው እንዳይሰጡ ኢንተርናሽናል ክርስቲያን ኮንሰርንስን ጨምሮ የተለያዩ ክርስቲያናዊ ድርጅቶች የቻሉትን ጥረት በማድረግ ላይ ይገኛሉ። መረጃውን ከክርስቲያን ፖስት አገኘ ነው። የተከበራችሁ ውድ ተመልካቾቻችን፣ ለዛሬ የነበረ መረጃዎች ይህንን ይመስል ነበር። በተለይም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደረግኩኝ። ማንኛውም የሚዲያ ሽባ እንዲዘገብላችሁ እንዲሁም አስተያየት ጥቆማችሁ ልታደርሱን የምትፈልጉ ተመልካቾች ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ጊዜ።